ማየት አልፈልግም። እንዴ ማንም ይሳቀው። ደሞ አንቺ ምንም የሚያስቅ ነገር አለሽ እና ነው የሚስቁት? እንዳንተ የሀብታም ልጅ አይደለሁም፣ ደሞ የከተማም ልጅ አይደለሁም። ከዚህ ሁሉ የሚከፋው ደሞ የቤት በቃሽ፣ እንዳትጨርሽ። ደሞ ለሰው ጆሮ አትስጭ። ሰውን ከሰማሽ አልበለውን የሚያክስብን ደሞ። አንዱነት ልንገርሽ፣ ማንም ያላየው ውበትሽ ለእኔ እንደ ፀሐይ ብትል። ስለዚህ ሁለተኛ እንደዚህ እንዳት የእኔ ብርታት በጣም ነው የምወደሽ እሱ ቃል እኮ ለእኔ የምጠ እሱንማ የትኛውን ቃል አይገልፀውም አውቃለሁ በጣም ነው የማፈቅርሽ እኔ ሙዳለ አፈቅርሻለሁ ሲባል አፈቅርሀለሁ ነው የሚባለው በጣም አፈቅርሀለሁ ይህ ነፋር ይሄኔ እኔ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንደምን አላችሁ? ሰላም ለእናንተ ይሁን ብያለው። ዛሬ ደግሞ እንግዲህ በጽናት ድራማ በክፍል አርባ ሰባት መተናል ማለት ነው። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን ተቀላቀሉ ማለት ነው። ጽናት ክፍል አርባ ሰባት እንግዲህ በባለፈው ሳምንት ጽናትዬ እውነቱን አውቃ ቤቲም ደግሞ እንግዲህ ተንኮሏ ተጋልጦ ነበር ያስተዋል ነው። ዛሬ ደግሞ እንግዲህ ቤቲ አንድነት እንግዲህ ቤቲን ደገፍገፍ አድርጋ ከቤት ስታወጣት አስተውልናል ማለት ነው። ነገር ግን ቤቲ እጅግ በጣም ክፉኛ ታማለች። ክፉኛ ተሰበረች፣ ታመመች፣ አለቀሰች፣ አበደች እና ለኪራዬ እንግዲህ ልዝፈንለት ለኪራዬ ዘፍንለት አለው እያለችም እንግዲህ ለኪራም ስትዘፍንም፣ ስታለቅስም፣ ስታንጎራጉርም እንዲሁም ደግሞ ጽናትንም ስትወቅሳት፣ ጽናት ኪራን ቀማሽኝ፣ ጽናት ኪራ እየኖሰርሽብኝ እያለች እንግዲህ ስትብሰከሰክ አይተናታል ማለት ነው። ሁሉም እንግዲህ በሆነው ነገር ቆመው ሲመለከቷትም ነበረ፣ አዝነውም ነበረ። ነገር ግን ያው ፍቅር ያለ ቦታው ምንም አያምርበትም እና እንግዲህ ቤቲ ለኪራ ፍቅር ብላ ወደታች ዝቅ ብላ እንግዲህ ራሷን ስትጎዳም ጎድታም አይተናል ማለት ነው። እናም እንግዲህ ጽናትዬ ባየችው ነገር ሁሉ እጅግ በጣም ታዝንና፣ ለዚህ ሁሉ ነገር ቤቲ ለሆነችው ነገር ሁሉ ለዚህ ደረጃ ለደረሰችው ሁሉ ተጠያቂዋ እኔ ነኝ። እኔ ያለ ኪራ መኖር አልችልም፣ ያለ ኪራ መኖር እንደማትችል አስረግጣም ነግራኝ ነበረ እያለች እንግዲህ ጽናትዬም ራሷን ስትወቅስ ነበረ። እናም ከተሰበሰቡበት እሷ ወደ ውስጥ ትገባና ተቀምጣ በጣም እያሰበች ሳለ ኪራ ይመጣል። ኪራም እንግዲህ ያጽናናታል። አንቺ ምንም አላደረግሽም አንቺ አይደለሽም ተጠያቂ እራስሽን ልትወቅሽ አይገባም በማለት እንግዲህ እንደው ያን ሁሉ ነገር እንኳን አድርጋሽ እንደው ምን አይነት ጥሩ ልብ ነው ግን ያለሽ እያለ እንግዲህ ኪራ ጽናትን ሲያበረታታት እና እሷ ምንም አይነት ቤቲን ምንም እንዳላደረገቻት እና አንቺ ነፃ ነሺ እራሷነች ለዚህ ሁሉ ነገር የዳረገችው እያሉ እንግዲህ ሁሉም ሲቆጣት ሲቆጣትም ነበረ ማለት ነው። እናም እንግዲህ ቤቲ እብዴቷን እዛ ጎዳና ላይ ወጣች። ሀና ወደ እነ ጽናት ቤት እየመጣች ሳለ ቤቲ እስከ መሆኗ ድረስ ግራ እስኪጋባት ድረስ በጣም አስደንግጣትም ስታናግራት ነበረ እና አሁም ስለነበረ ግን ያው የቤቲ መጨረሻ እንደዚህ ከሆነ እንደዚህ ሆና ማየቷ ምንም እንኳን ባያስደስተኝ፣ ነገር ግን እሷ ያመጣችው ጣጣ ነው፣ በራሷ መንገድ ያመጣችው ነገር ነው ብሎ እንግዲህ ናሁም እህትየዋን እየጠበቀ ቤቲን ወደ ቤታቸው ለማድረስ እንግዲህ እህትየዋን እኔ እናውሰጅ ብሎ ከእህትየዋ ጋር ለማገናኘት እየጠበቀ ነበረ። ሀናም በሆነው ነገር በጣም ታዘንና አልፋትሄድና ጽናት ጋር ቆይታ ታደርጋለች። ናሁምም እንግዲህ ለእህትየዋ ያስረክብና በግድ በመከራ አስገባናት ወደ ቤት ይልና እንግዲህ እነ ጽናት ጋር ይሄዳል ማለት ነው። አንድ ላይ ሰብሰብ ብለው እያወሩ ነበረ። ጽናትም ለ ለዚህ ሁሉ ነገር የዳረኳት እኔ ነኝ። ምንም እንኳን ብዙ በደል ብታደርስብኝም፣ ነገር ግን እዚህ ደረጃ እንድትደርስ ያደረግኳት እኔ ነኝ እያለች እንግዲህ ጽናት ይሄ የራሷን ስትወቅስ ትታያል። እናም እንግዲህ ሀናም ራስሽን አትጉጂ፣ እንዴት የራስሽን ህይወት መኖር አለብሽ። እንዴት ነው አንቺ የእሷን ህይወት ልታበላሽ የምትችይው? በማለት እንግዲህ ሁሉም ሲቆጫት ነበረ እና ሆምም ያው ሲቆጣት ነበረ ማለት ነው። ቤቲ በራሷ መንገድ ነው እዚህ ደረጃ የደረሰችው እንጂ አንቺ አይደለሽም። የኪራና የቤቲ ፍቅር ጣጣው ካበቃ በጣም ቆይቷል እያሉ ሁሉም እንግዲህ ሲመክሯትም ነበረ ማለት ነው። በእንደዛ እንዳለ እንግዲህ ያህና ባለቤት ይደውላል። ያህና ባለቤትም እንግዲህ ይሄን ጉድማ መቶ ማየትና መስማት አለበት በማለት ወደ እነ ጽናት ቤት እንዲመጣ ታደርገዋለች። ያለውን ነገር ሁሉ ነገሩት። እናም እንግዲህ ጽናትዬ ምንም ጽናትዬ እንግዲህ ምንም ተወቃሽ እንዳልሆነች ሁሉም ሲመክራት ነበረ። እንደዛ እንዳለ እንደተጨዋወቱ ትንሽ ወደ ቤታችን መሄዳ አለብን በማለት እንግዲህ ሀኒ ከነ ባለቤቷ ተነስታ ወደ ቤቷ ትሄዳለች። በዛ መሀል እንግዲህ ናሁምና ጽናትዬ እንደቀሩ ሳሎን ምሩ የትዳ ነው ብሎ ይጠይቃል። ና ሁን ማለት ምሩ እየተኝታለች ትለዋለች። ኦ ተኝታለች፣ በቃ ሄጄ ልረብሻት ልቀስቅሳት በማለት ወደ ምሩ ጋር ሊሄድ ስተው፣ በእናትህ ካትቀስቅሳት ትተኛ ስትለውም ነበረ ጽናት። አይ እኛ የተኙትን ሰዎች መቀስቀስ ነው ስራችን በማለት እንግዲህ ናሁም ወደ ምሩ ጋር ይሄዳል እና ሲሄድ፣ እንግዲህ ያው ምሩ እየጥቅልል ብላ ተኝታለች። እናም ሲያያት እንደው እንዴት አባሽ ነው የምታምሪው እንደዚህ ተኝተሽ እንኳን ተጠቅለሽ እያለ በጣም ሲያሞጋግሳትና በጣም እንደሚወዳት በጣም እንደሚያፈቅራት እንዲሁም ደግሞ ቤቲ ዛሬ እንደዛ ሁና በፍቅር ጉዳይ እንደዚህ ኩና በማየቴ በጣም ባዝንም የኪራና የጽናትን ፍቅር ደግሞ ሳይ በጣም እቀናለው በማለት እንግዲህ ናሁም ምሩዬን እንግዲህ ናሁም ፍቅሩን ሲያርከፈክፍባት ነበረ። በጣም እንደሚወዳት በጣም እንደሚያፈቅራት ነገም፣ ዛሬም፣ ተነገ ወዲያም፣ ሁሌም ስወድሽ እኖራለሁ እያለ እንግዲህ ሲያወራ ነበረ ማለት ነው። ናሆምዬ ናሆም የፍቅር ሰው ነው እና ፍቅሩን እየገለጽላት ነበር። እቀሰቅሳለሁ ያለው ናሆም እንግዲህ ምሩን ለመቀስቀስ ሂዶ ፍቅሩን ከገለጽላት በኋላ እሱም እዛው ተጠቅሎ ከናሆ ከምሩዬ ጋር አንድ ላይ ተኝተው አይተናል ማለት ነው። እና እንግዲህ በሌላ በኩል ደግሞ ጽናትዬ ተቀመጠች፣ በሶፋ ላይ ተኝታ ነበረ። ኪራ ከውጭ መጣና እንግዲህ ሳም አድርጓት ቁጭ ሲል እሷም ከእንቅልፏ ብንን ብላ ተነሳች። እንዴ ምነው? ምን አስደነገጠች? በገዛ ንብረቴ እያለ እንግዲህ ኪራ፣ ምትካል እንዴ እያለችው ምን ነው እንደው ጋሼ፣ ብትኛ ይሻልሽም እንዴ? ኪራ የምትለዋን ቃል አልፈለጋትም። በቃ ኪራዬ ምናምን እያለች እንግዲህ እያቆላመጠች እንድትጠራው ነው የፈለገው እና ኪራም እንግዲህ ጽናትዬም እንግዲህ እያወሩ ነበረ። ከዛም ያው ጽናት የመሽኮርሙን ባህሪ የመፍራሃት ባህሪ አለባት እና ፍቅርን ያው ለመዳፈር እንግዲህ ጣጣው ብዙ ነው እና እነሱ ነገሮችን እያሳየች ነበረ በእንደዛ እንዳለ እንግዲህ ወደ ኪችን ገብተው ምግብ መስራት እንዳለባቸው ኪራ እንግዲህ ምግብ መስራት እንዳለበት እና ጽናትን መንከባከብ እንዳለበትም እንግዲህ አስተውለናል ማለት ነው። ምግቡንም እንግዲህ ኪራ ኪችን ገብቶ ምግቡን ለመስራት እንግዲህ አንድ ላይ ጉድጉድም እያሉ ነበረ። በዛ መሀል እንግዲህ ወደ እነ ምሩ ክላስ የሚሄደው ምሩን እና ናሆም አንድ ላይ መተኛታቸውንም አይተዋል ማለት ነው። እንዴት እንደሚያምሩ እንዴት እንደሚያስቀኑ እያሉ ባተኛኝታቸው ሲስቁባቸውም፣ አንድ ላይ በመቀራረባቸውም ደግሞ ሲደሰቱባቸውም አይተናል። ምግቡንም ሰርተው እንግዲህ እነ ምሩም እንግዲህ ተነስተው ነበር ከእንቅልፋቸውና ብቻ በጣም ደስ የሚልና አሪፍ ጊዜ ነበር ያሳለፉት ማለት ነው። የተሰራው ምግብ እንግዲህ አንድ ላይ ሰብሰብ ብለው በፍቅር እንግዲህ ማዕድ ምግብ ሲመገቡ ነበረ። ከዛ በኋላ እንግዲህ ናሆም እና ምሩዬም እንግዲህ ወጣ ብለው እንጆ እያረጉ ነበረ። በጣም ደስ በሚል ሁኔታ እንግዲህ እንጆ እያረጉ ሲዝናኑ፣ ሲስቁ፣ ሲጫወቱም ነበረ ማለት ነው። ጽናትዬና ኪራ ደግሞ ጽናትዬ አእምሮዋ ላይ የፈጠረባት ጥያቄ አለ። ምክንያቱም ማህበረሰቡ፣ ህብረተሰቡ እንዲሁም ደግሞ ቤተሰቦቹ፣ ጓደኞቹ፣ አብሮ አደጎቹ በዙሪያው ያሉት ኪራን ምን ይሉታል በማለት እንግዲህ እኔ ያው ጽናትና ኪራ የኑሮ ደረጃቸው ጽናት የነኪራ ሰራተኛ ስለሆነች አሁን ሰራተኛነቱ ተገልብጦ እንግዲህ ወደ የቤት በቤትነት ሲቀየር በሰው ዘንድ ምን አይነት እይታ ሊኖረኝ ይችላል? እኔ አላሳፍርክም ወይ በሰው ዘንድ አታፍርብኝም ወይ እያለች እንግዲህ ጽናትዬም ስጠይቀው ነበረ ኪራን ማለት ነው። ኪራም እንግዲህ ምንም እንደማታሳፍር እና እጅግ በጣም ከእሷ ጋር በእንደዚ አይነት ደረጃ በመደረሳቸው እጅግ በጣም ደስ እንደተሰኝም እንግዲህ ሲነግራት ነበረ። ጽናትም እንግዲህ ውስጧ የፈራውን ነገር፣ ጥያቄ የፈጠረባትን ነገር እንግዲህ ለኪራ ስትናገር ነበር። አምላክ ሆይ እንግዲህ ፍቅሬን አምላኬ ሆይ ፍቅሬን እድሜ ስጥልኝ እያለችም እንግዲህ ፈጣሪዋን ስትማፀንም ነበር ማለት ነው ጽናትዬ፣ ፍቅሬን አደራ እያለች እንግዲህ በጣም ወድካለው ካለው በጣም አፈቅርካለው እያለች እንግዲህ ፍቅሯንም ስትገልጽለት ፍቅሩንም ሲገልጽላት እንግዲህ አይተናል ማለት ነው። እንግዲህ የጽናት ድራማ የክፍል አርባ ሰባት እንግዲህ ጽናትዬና ኪራ ፍቅራቸውን አድሰው አንድ ላይ ሁነው ቤቲም እንግዲህ ለፍቅር ብላ የእሷ ካልሆነ ሰው ጋር እንግዲህ ስትታገል ነበር እና እራሷን ስትጎዳ የእሷ ባልሆነ ሰው እንግዲህ እራሷን ዝቅ አርጋ እራሷን ስትጎዳ እንግዲህ አይተናል ማለት ነው። እንግዲህ ሰዎችዬ፣ ሴቶችዬ መሆናችሁ ወንዶችዬ፣ እናም እንግዲህ የራሳችን ካልሆነ ሰው ጋር ራሳችንን ዝቅ ማድረግ እንደሌለብን እራሳችንን መጉዳት እንደሌለብን እንግዲህ በቤቲ ካራክተር እጅጉን በጣም እና ጥሩ ትምህርት ተምረንበታል ብዬ አስተውለንበታል ብዬ ፅና ድራማ እጅግ በጣም ድንቅ እና ተወዳጅነትን የሚያተረፈ ብዙ ትምህርትም ያለው ብዙ መልእክትም ያለው ድራማ ነው እና በድራማ መልክም ቢቀርብ ነገር ግን ብዙሃኖቻችንን የሚያስተምር አብዛኞቻችን ብዙ ነገሮችን እንድናገናዝብበትም እረድቶናል ማለት ነው። እናም የኛ ካልሆነ ሰው ጋር ምንም አይነት ጊዜያችንን ማባከን እንዲሁም ደግሞ እራሳችንን ዝቅ ማድረግም እራሳችንን ዝቅ አድርገን መጉዳት እንደሌለብንም ደግሞ በደንብ አድርገን አስተውለንበታል ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ለዚህ ቻናል አድስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ነባሮች ደግሞ እንግዲህ ሼር በማድረግ አበረታቱኝ ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁኝ። እንግዲህ ጽናት ድራማ ተወዳጅነትን በብዙ በብዙሃኖቻችን ዘንድ እንግዲህ አትርፏል ማለት ነው። እና ያው ድራማዎች ሁሉ ያስተምራሉ። ድራማዎች ሁሉ ወደ እኛ የሚመጡት እንግዲህ በምክንያት ነው፣ ለማስተማሪያነት ነው። እና ብዙ ነገር እየተማማርንበት እንገኛለን ማለት ነው። እንግዲህ ቀጣይስ ክፍል ምን ይሆን? የኪራና የጽናት ፍቅር ምን ይሆን? ኪራና ጽናት ከዚህ በኋላ የሚገድባቸው ነገር አለ አንድ ላይ ለመሆን ለመጋባት ከዚህ በኋላ የሚይዛቸው ነገር አለ? እስኪ እሱን በቀጣይ የምናይ ይሆናል። ባይ ባይ ለዛሬ።